እውቅ አርቲስት ናት። ለቴዲ አፍሮ ደግሞ የቅርብ ወዳጅ እንደ እናትም እንደ አማካሪም ከጎኑ የምትሆኑ አርቲስት አዳነች ወልደ ገብርኤል። አርቲስቷ ከሰሞኑ አንድ ከባድ ጉዳይ እንደገጠማት ተናግራለች። በዚህም ምክንያት በአጭበርባሪዎች ተከባለች ብለው ይፋ ያደረጉ ወዳጆቿም በተለያዩ ማህበራዊ ድረ ገጾች ላይ ተስተውለዋል። እሷም ብትሆን ወንድም እህቶች ሆይ በጣም ያስጨነቀኝን ጉዳይ ልነግራችሁ ፈልጋለሁ ብላ በማህበራዊ ትስስር ገጿ ላይ ጉዳዩን አስፍረዋለች። ነገሩ ምን ይሆን? የጉዳዩ አሳሳቢነትስ እየጨመረ ወደ የትኛው ደረጃ ያመራ ይሆን እንመለከተዋለን። ባለፉት ሳምንታት ጀምሮ በበርካታ ማህበራዊ ድረ ገጾች መነጋገሪያ ሆና የሰነበተችው በግብጽ ካይሮ ተገድላ የተገኘችው ወይዘሮ ትዝታ ሲሳይ ግድያ ፈጽሞባታል ተብሎ የተጠረጠረው ባለቤቷ በህግ ቁጥጥር ስር እንዲውል ጥያቄዎች ሲደመጡ መቆየታቸው ይታወሳል። ሆኖም ግለሰቡ በአንድ ባልተጠበቀ ስፍራ ላይ ታይቷል የሚሉ የተለያዩ መረጃዎች እየወጡ ይገኛሉ። ተጠርጣሪው የት የሆነ የታየው መጨረሻውስ ምን ሆነም? እሱንም እንመለከተዋለን ሰላም እንደምናላችሁ ተወደዳቸው ጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ የሚያቀርብ ሚዲያችን ነው እና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬም እናንተን ያስተምራል ቁም ነገርም ያስጨብጣል ብለን ያሰብነውን መሰናዶ አሰናድተን እንዲህ ተገኝተናልና እስከ መጨረሻው እንድትከታተሉን በአክብሮት በመጋበዝ ወደ መሰናዶ እንሻገራለን። እንደምታቆት ተወዳጁ አርቲስት አዳነች ወልደ ገብርኤል የተለያዩ የኪነ ጥበብ ስራዎችን በመስራት በኢትዮጵያውያን ዘንድ በበርካታ አድናቂዎቿ ዘንድ እጅግ ተወዳጅ የሆነች አርቲስት ናት። እንግዲህ አዳነች ወልደ ገብርኤል ከልጅነቷ ጀምሮ በኪነ ጥበብ ስራዎች በመሳተፍ በተለይ ከቴዲ አፍሮ ወላጅናት ጋር በመሆን በውዝዋዜ፣ በዳንስ፣ እንዲሁም ደግሞ በሞዴሊንግ እና በትወና በሌሎችም ስራዎች ስትሳተፍ ያደገች ራሷንም ስታበቃ በኪነ ጥበብ ዘርፍ ራሷን ስታጉለብት የኖረች አርቲስት እንደሆነች እናውቃታለን። ከዚያም በኋላ እንግዲህ በተለያዩ ፊልሞች ላይ በቲያትሮች ላይ እውቅናን በማግኘት ድንቅ ብቃቷንም ማስመስከር የቻለችና በሀገራችን ከሚገኙ እጅግ ከምንወዳቸው እናቶች አርቲስቶች መካከል የምትመደብ እንደሆነችም እናውቃለን። ከዚህ ባለፈ ቴዎድሮስ ካሳሁን ቴዲ አፍሮ እጅግ አብዝቶ የሚወዳት ሰው እንደሆነችም ይናገራል በተለያዩ ቃለመጠይቆች ላይ አዳነች ባትኖር ዛሬ ቴዲ ያለበት ደረጃ አይደርስም ነበር ሲል በራሷ አንደበት ሲናገር ተደምጧል። ከዚህ በፊት ቴዲ አፍሮ በዘጠናዎቹ አካባቢ ላይ አለቤ ሾው ላይ ቀርቦ እንደተናገረው ከሆነ ማለት ነው፣ በልጅነቴ የተለያዩ የግጥም ስራዎችን ስሰራ የተለያዩ የዜማና የግጥም ስራዎችን በምሰራበት ጊዜ ሀሳብ፣ አስተያየት የሚሰጠኝ ሰው ባለመኖሩ ምን አይነት ደረጃ ላይ እንዳለው ምን አይነት ስራዎችን እየሰራሁ እንደምገኝ ለራሴ ማይገባኝም ነበር ሲል ይናገራል። በዚያ አጋጣሚ ታዲያ ከእናቱ ጋር ጥብቅ ወዳጅነት የነበራቸው ቴዲ አፍሮንም እንደ ልጇ የምትመለከተው አርቲስት አዳነች ወልደ ገብርኤል ቴዲ አፍሮ እነዚህን ስራዎች ሰርቻለሁ፣ እነዚህን የግጥም ስራዎች ጽፍ ያለሁና ተመልከቻቸው ገምግሚልኝ ብሎ ይሰጣታል ማለት ነው። አዳነችም እነዚህን ስራዎች ተመልክታ እጅግ በጣም የሚደነቁ ናቸው እነዚህ እነዚህን ጉዳዮች ብታስተካክል ደግሞ የበለጠ ተወዳጅ ትሆናለህ የሚል አስተያየት እንደሰጠችው ይናገራል። ከዚያ በኋላ ነው እንግዲህ በእሷ አበረታችነት ተነስቶ ነው እሷ የነገረችውን ምልክት ይዞ ነው እንግዲህ በተለያዩ መድረኮች ላይ ራሱን በማስተዋወቅ የግጥም ስራዎችን ይበልጥ በማጠናከር፣ ከዚያ ደግሞ ለታዋቂ ዘፋኞች የግጥምና የዜማ ስራዎችን በመስጠት፣ በኋላም ደግሞ እሱ ራሱ ወደ መድረክ በመምጣት እነዚህን ስራዎች በማቅረብ እጅግ ተወዳጅነትን ማትረፍ የቻለው በኢትዮጵያ ደረጃም አሁን ላይ እጅግ ከምናደንቃቸው ከሚወደዱ ድምፃያንና አርቲስቶች መካከል ለመመደብ የቻለው ማለት ነው። ስለዚህ ለዚህ ሁሉ መሰረቴ አዳነች ወልደ ገብርኤል ናት በማለት ይመሰክርላታል ማለት ነው። እንግዲህ እቺ ተወዳጅ አርቲስት ከዚህ ባለፈ ደግሞ በልጆቿ ዘንድ የተወደደች መልካም ቤተሰብ ያላት፣ ልጆቿን በመልካም ስነምግባር አሳድጋ ጥሩ የሚባል ቤተሰብ ለመመስረት የቻለች አርቲስትም እንደሆነች ይነገርላታል። ከወለደቻቸው ልጆቿ መካከል ደግሞ በአንድ አርቲስት ቤት ውስጥ የምትገኝ የአርቲስቱ የቤቱ ድምቀት ሆና እሱም በአንደበቱ የሚመሰክርላት የትዳር አጋር ብሎ የቤቴ እመቤት ብሎ የሾማት በረከቴ ናት እያለ በበርካታ መድረኮች ላይ የሚያመሰግናት አንዲት ሴት አለች። የተወዳጁ አርቲስት የአለማየሁ ታደሰ ባለቤት ናት። እች ሴት እንግዲህ የትዳሯ መልካም አጋር ሆና የልጆቿ መልካም እናት ሆና ከእናቷ ከአዳነች ወልደ ገብርኤል ያገኘችውን መልካም ስነ ምግባር በመያዝ ለቤቷ ጥሩ እናት በመሆን ለባለቤቷም ጥሩ ሚስት በመሆን በመልካም ሂደት ላይ የምትገኝ ሴት እንደሆነች ብዙዎቻችን እናውቃታለን ማለት ነው። ታዲያ ቺ ቤተሰቦቿን በሥነ ምግባር አሳድጋ በእንዲህ አይነት ቁም ነገር ለዚህ ትልቅ ደረጃ በቃች። ተወዳጅ አርቲስት አዳነች ወልደ ገብርኤል ከሰሞኑ አንድ ፈተና ገጥሞኛል ስትል በማህበራዊ ትስስር ገጿ ላይ አስቀምጣለች። እንዲህም የሚል ነው ሰላም ወንድም እህቶቼ በጣም የረበሸኝን ነገር ለመግለጽ እፈልጋለሁ ትላለች የቴሌግራም አካውንቴ ሀክ ተደረገብኝ በስሜ ገንዘብ ልመና እያደረጉም ስለሆነ ይህንን የማደርገው እኔ አለመሆኔን እንድታውቁልኝ ለመግለጽ እፈልጋለሁ ስትል ተናግራለች በእኔ የደረሰው አይድረስባችሁ እባካችሁ ተጠንቀቁ ከብዙ በጥቂቱ ይህንን ተመልከቱ በማለትም በስሟ ገንዘብ የተጠየቀበትን ጽሁፍ እስክሪንሾቱን ለቀዋለች። በፌስቡክ ገጿ ላይ ማለት ነው እንግዲህ ለወዳጆቿ ለዘመዶቿ፣ እኔ አዳነች ነኝ፣ ስለዚህ ይሄን ያክል ብር ላኩልኝ፣ ለዘመዴ ለወዳጄ ለጓደኞቼ ገንዘብ ስላስፈለገ እንዲህ አርጉልኝ እንዲህ አርጉልኝ እያሉ በስሟ ሀክ ባረጉት በቴሌግራም ገጿ ላይ ለወዳጆቿ መልእክት እየላኩ ገንዘብ እየሰበሰቡ ያሉ ሰዎች እንዳሉ ጠቁማለች ማለት ነው። ነገሩ እንግዲህ በእሷ ላይ ብቻ የደረሰ አለመሆኑን በተለያዩ ጊዜያት ስለሰማን ስላየን ተመልክተነዋል። ግን በእንዲህ ያሉ ደግሞ በታዋቂ ሰዎች ዘንድ ሲሆን ግን የበለጠ ደግሞ ችግሩ ሰፋ ይላል። ምክንያቱም የስማቸውን በመጠቀም የነሱን እውቅና በመጠቀም ዘመዶቻቸውን፣ ወዳጆቻቸውን ብቻ አይደለም ለማታለል የሚሞክሩ ሌሎች አድናቂዎቻቸው ሊሆን ይችላል ሌሎች ማህበረሰብ ክፍሎችን የማታለል እድል ያለው ሰፊ ነገር ነውና እጅግ አሳሳቢ ነው ማለት ነው። ይህንንም ጉዳይ የተመለከተ አንድ ወዳጇ እንዲህ ብሎ በፌስቡክ ገጹ ላይ አስፍሯል። በፍጹም በስሜ ለማንም ምንም አትስጡ ብላለች ይላል አዳነች ወልደ ገብርኤል አጭበርባሪዎች ዘምተውባታል። በስሟ ገንዘብ እያሉ ወዳጆቿን በመጠየቅ አስቸግረዋልና እባካችሁ፣ እኔ በፍጹም በየትኛውም መንገድ ገንዘብ ስጡኝ ስለማልል አተስሟቸው ስትል መናገሯን ነው ወዳጇ ተስፋይ ማሞ መረጃውን ያካፈለን ማለት ነው እንግዲህ በአዳነች ወልደ ገብርኤል ላይ የተከሰተው ጉዳይ ይሄ ነው በሌሎች ሰዎችም እንዲህ ያሉ ነገሮች ስለሚደርሱ ጥንቃቄ እንዲደረግና ከቁም ነገር እንድንወስድበት ትምህርት እንድጨብጥበት በማለት ነው ይህንን መሰናዶ ወደ እናንተ ያደረስን ማለት ነው በሁለተኛው ጉዳያችን የምንመለከተው በግብፅ ካይሮ ላይ ተገድላ የተገኘችው ወይዘሮ ትዝታ ሲሳይን የሚመለከት ነው እንግዲህ ይቺ ልጅ በተለያዩ ማህበራዊ ድረ ገጾች ላይ መነጋገሪያ ሆና መሰንበቷ የምናስታውሰው ነው። ተገድላ በመገኘቷ ብዙ ሰዎች እንዳዘኑ፣ ጓደኞቿ፣ ወዳጆቿ በዘመዶቿ እና ቤተሰቦቿ ከፍተኛ ሐዘን ውስጥ እንደነበሩ ብዙዎቻችን እናስታውሳለን። ከሁሉ በላይ ደግሞ በስርዓተ ቁርባን ጋብቻዋን ፈጽማ በግብፅ ለበርካታ ዓመታት በስደት በሰው ሀገር ራሷንና የቤተሰቦቿን ሕይወት ለመለወጥ ብዙ ስትደክም ስትለፋ የኖረች ከዚህ አልፎ ደግሞ በቤተክርስቲያን አገልግሎት ላይ የታወቀች ፈጣሪዋን፣ በተቻላት አቅም ለማገልገል የምትተጋ ጥሩ ስነምግባር ያላት፣ ከሁሉም ጋር ተግባቢና ተወዳጅ የሆነች ወጣት እንደነበረች የምናስታውሰው ነው። ከትዳር አጋሯ ጋር ገና ትዳር ከመሰረቱ አምስት ወራት ያክል ቢቆጠሩም እንኳን ነገር ግን ከሰሞኑ የተፈጠረው ነገር እጅግ እጅግ አሳሳቢና እጅግም አንገብጋቢ የነበረ ጉዳይ እንደነበር እናስታውሳለን። ከባለቤቷ ጋር በሚኖሩበት መኖሪያ ቤት ውስጥ ብርድ ልብስ ተጠቅልላ አስከሬኗ መገኘቱ የሚታወስ ነው። ባለቤቷም ከስፍራው ተሰውሮ ሊገኝ እንዳልቻለ በብዙ ማህበራዊ ገጾች ላይ የሰማችሁት መረጃ እንደነበር እናውቃለን። ይህንንም ተከትሎ እንግዲህ ተጠርጣሪ የሆነው ባለቤቷ በግብፅ መንግስት የሚሆን በኢትዮጵያ መንግስት እንዲያዝና የህግ ቅጣት እንዲጣልበት ብዙዎች ጥያቄ ሲያነሱ ነበረ። ነገር ግን እሱ ባለመገኘቱ እስካሁን ድረስ በፍለጋ ላይ እንደሆነ የምናስታውሰው የሚታወቅ ነው። ይሄው ተጠርጣሪና ተፈላጊ የሆነው የወይዘሮ ትዝታ ባለቤት ጋር በተገናኘ ታዲያ አዲስ የወጣ መረጃ ስለመኖሩ ከትናንትና ሁለት ጀምሮ በተለያዩ ማህበራዊ ሚዲያዎች ላይ የተመለከትናቸው ምንጮች ይጠቁማሉ። ጉዳዩ ምን መሰላችሁ? ከግብፅ ወደ ኢትዮጵያ ስለመምጣቱ ቀደም ብሎ በተለያዩ ሚዲያዎች ላይ የሰማችሁት ይመስለናል። እኛም ቀደም ብለን ተመልክተነው ነበር፣ እንደዛ የሚሉ መረጃዎች ስለነበሩ ማለት ነው። አሁን ታዲያ በኢትዮጵያ ውስጥ ተመለከትነው፣ አየነው የሚሉ ሰዎች እንዳሉ በተለያዩ ሚዲያዎች ላይ ያየናቸው መረጃዎች ይጠቁማሉ። እሱ ምን መሰላችሁ፣ አንድ ግለሰብ ናቸው። ሰውነቱ ሞላ ያለ ወጣት፣ ረጅም እና እንዲሁም ቀይ የሆነ ልጅ ከአንድ ቦታ ላይ ተገናኝተን ነበረ። ከዚያም ወደ መተማ አካባቢ ሊጓዝ እንደሆነ ጠቁሞን እኛም መንገዱን አሳይተነው አለፈ ብለው አንድ ሰው ጠቁሞ ነበር። ነገር ግን ይሄንን ጉዳይ ከዛ በፊት እሳቸው አላወቁም ነበረ። ተፈላጊ ሰው ስለመሆኑ ለማንም ሊጠቁሙም አልቻሉም፣ ምክንያቱም ስለ ጉዳዩ መረጃ ስላልነበራቸው። ስለ ትዝታ ስለሆነው ነገር ግብፅ ላይ ስለተፈጸመው ሁሉ ምንም አይነት መረጃ አልነበረም። ነገር ግን ሰውየው ካለፈ በኋላ ግን መረጃውን ሰማን። ልክ የተለቀቀው ፎቶ እና ያ ያናገረው ሰውዬ ግን ተመሳሳይ ሰው እንደሆኑ ለመገንዘብ ችለናል ሲሉ ጠቁመዋል። ስለዚህ ወደ መተማ አካባቢ አቅንቷል የሚሉ የተለያዩ ምንጮች ናቸው ስለ ተጠርጣሪ ግለሰብ የሚጠቁሙት ማለት ነው። እንግዲህ ወይዘሮ ትዝታም አስከሬኗ ከግብፅ ተነስቶ ወደ ኢትዮጵያ ከኢትዮጵያ ደግሞ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ካረፈ በኋላ ወደ ቦሌ መድኃኔ ዓለም ቤተክርስቲያን ስርዓተ ፍትሐት ከተደረገ በኋላ ወደ ትውልድ ስፍራዋ ተልኮ ስርዓተ ቀብሯ ስለመፈጸሙ ብዙዎቻችን እናስታውሳለን። በወቅቱ ደግሞ ወዳጆቿ፣ የአካባቢው ተወላጆች፣ የበጎ አድራጎት ማህበር አባላት ተገኝተው አቀባበል አድርገው በሀዘን እጅግ በሚያሳዝን መልኩ ከዛ ደግሞ በክብርም ጭምር እንደ ሸኟት የምናስታውሰው ነው። ይሄንንም ቀደም ብለን ወደ እናንተ በመረጃችን አካፍለናችሁ እንደነበር እናስታውሳለን። ለማንኛውም አሁን ከትዝታ ሲሳይ ጋር በተገናኘ አዲስ የሆነው መረጃ ይሄንን ነው የሚመስለው። እንግዲህ ቀደም ብሎ ከተወዳጁ አርቲስት አዳነች ወልደ ገብርኤል ጋር በተገናኘ መረጃ አካፍለናችሁ፣ ከዚያ በኋላ ደግሞ ስለ ትዝታም እንዲሁ አዳዲስ ነገሮችን ነገር ናችሁ። ስለምትከታተሉን ደግሞ እጅግ እጅግ እጅግ አርገን ነው የምናመሰግናችሁ። ጎራ ስቱዲዮን፣ ማህበራዊ ወቅታዊ የሆኑ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ እንዲያለ መንገድ ወደ እናንተ የሚያደርስ ሚዲያችን ስለሆነ ሁሌም ሰብስክራይብ ማድረጋችሁ እንዳትሰነጉ እንላችኋለን። በሚቀጥለው ጊዜ ደግሞ የሚወጡ እንዲያሉ ወቅታዊ የሆኑ ማህበራዊ የሆኑ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰስን እንደምናመጣላችሁ ቃል በመግባት በዚሁ እንሰናበታችኋለን። መልካም ጊዜ ለእናንተ ይሆን።